ሰላም የተወደዳችሁ የማዕድ ቤተሰቦች፣ በእያላችሁበት የዓለም ዳርቻ አክብሮቴ ሰላም ይድረሳችሁ። ዛሬ ደግሞ ለልጆቻችን አእምሯዊ ብቃት የሚያጎለብት ሰውነታቸውን የሚያጠነክርና፣ አጠቃላይ ጤንነታቸውን የሚጠብቅ አንድ አስደናቂ የተፈጥሮ ምግብ ይሽላችሁ ቅርብ ያለው እሱም ስኳር ድንች ነው። ይህ በአብዛኛው በግንዛቤ ውስጥ ያልገባው ምግብ ለህፃናት ምን ያህል ወሳኝ እንደሆነ እና እንዴት በአግባቡ ልጠቀምበት እንደምንችል በሰፊው እንመለከታለን። ስኳር ድንች ለህፃናት አእምሮ እድገትና ተግባር እጅግ በጣም አስፈላጊ የሆኑ ንጥረ ነገሮችን ይዟል። ልጅዎ ብልህና ፈጣን አእምሮ እንዲኖረው ከፈለጉ ስኳር ድንች በምግባቸው ውስጥ ማካተት ወሳኝ ነው። ስኳር ድንች በቤታ ካሮቲን የበለፀገ ነው። ይህ ንጥረ ነገር በሰውነት ውስጥ ወደ ቫይታሚን ኤ ይቀየራል። ቫይታሚን ኤ ለአይን ጤና ብቻ ሳይሆን ለአዕምሮ ሴሎች እድገት ተግባርን እጅግ አስፈላጊ ነው። የአዕምሮ ሴሎች ትስስር እንዲጠናከር ይረዳል። ይህም ለመማርና መረጃን ለማስታወስ ወሳኝ ነው። የነርቭ አስተላላፊዎች ምርት ያግዛል። ይህም በአእምሮ ውስጥ የመረጃ ፍሰትን ያፋጥናል። የስኳር ድንች እንደ ክሎሮጀኒክ አሲድ የመሳሰሉ ጠንካራ አንቲኦክሲዳንት ይዟል። እነዚህ ንጥረ ነገሮች የአእምሮ ሴሎችን ከኦክሲዲቲቭ ጉዳት ይከላከላሉ። ይህም ለአእምሮ እርጅናና ለተለያዩ የአእምሮ ህመሞች ተጋላጭነት ይቀንሳል። የአእምሮ እብጠትን በመቀነስ የአእምሮ ጤናን ይደግፋል። ስኳር ድንች የሰውነት ዋና የኃይል ምንጭ የሆኑ ውስብስብ ካርቦሃይድሬት አለው። አእምሮ ከፍተኛ መጠን ያለው ኃይል ስለሚፈልግ ስኳር ድንች የሚሰጠው ኃይል ለረጅም ጊዜ የአእምሮ ንቃትና ትኩረትን ለመጠበቅ ይረዳል። ይህም ሕፃናትን በትምህርታቸው የተሻለ ትኩረት እንዲያደርጉና ምርታማ እንዲሆኑ ያግዛቸዋል። በቫይታሚን ቢ ሲክስ የነርቭ አስተላላፊዎች ለማምረት አስፈላጊ ሲሆን፣ ፎሌት ደግሞ ለአእምሮ ሴሎች እድገትና ጥገና ይረዳል። እነዚህ ቫይታሚኖች ደግሞ በስኳር ድንች ውስጥ በብዛት ይገኛሉ። ስኳር ድንች የአእምሮ ጥቅሞች ብቻ ሳይሆን የልጆችን አጠቃላይ ጤንነት ለማጠናከር በርካታ አስተዋጽኦች አሉት። ጠንካራ የበሽታ መከላከያ ስርዓት ይገነባል። ስኳር ድንች በቫይታሚን ሲ የበለጸገ በመሆኑ የልጆችን በሽታ የመከላከል አቅም ያጠናክራል፣ ጉንፋንና ሌሎች ኢንፌክሽንን ለመከላከል ይረዳል። ስኳር ድንች በፋይበር የበለጸገ ነው። ፋይበር ለጤናማ የምግብ መፈጨት ወሳኝ ሲሆን፣ የሆድ ድርቀትን ይከላከላል። ጤናማ የምግብ መፈጨት ደግሞ በሰውነት ውስጥ ያሉ ንጥረ ምግቦችን በአግባቡ እንዲመጠጡ ይረዳል። የስኳር ድንች ማንጋኒዝና ፖታሲየም የበለጸገ ነው። እነዚህ ማዕድናት ለአጥንት እድገት ጥንካሬ አስተዋጽኦ ያደርጋሉ። ፖታሲየም ደግሞ የሰውነት ፈሳሽ ሚዛን ለመጠበቅ ይረዳል። ምንም እንኳን ስኳር ድንች የሚል ስም ቢኖረውም የስኳር ድንች ውስብስብ ካርቦሃይድሬት እና ፋይበር ስላለው የደም ስኳር መጠን ቀስ በቀስ እንዲጨምር ያደርጋል። ይህም በደም ውስጥ ያለው የስኳር መጠን ከፍተኛ ፍጥነት እንዳይለዋወጥ ይረዳል። የስኳር ድንችን በልጆች ምግብ ውስጥ ማካተት በጣም ቀላል ነው። ከዚህ በታች ጥቂት የአጠቃቀም ዘዴዎች ቀርበዋል። ለጨቅላ ህጻናት፣ ከስድስት ወር ጀምሮ የስኳር ድንችን በመቀቀል ከዚያም በደንብ መፍጨት፣ ትንሽ የጡት ወተት በመጨመር መስጠት ለህፃናት የመጀመሪያ ጠንካራ ምግብ ምርጥ አማራጭ ነው። ለትላልቅ ህጻናት የስኳር ድንች በቀጫጭኑ በመቁረጥ በትንሹ ዘይት በምድጃ ውስጥ በመጋገር መስጠት ይችላሉ። ይህ ከጤናማ ያልሆነ የድንች ጥብሶች የተሻለ አማራጭ ነው። የተቀቀለና የተፈጨ ስኳር ድንችን ከልጆች ገንፎ ጋር በማቀላቀል የአመጋገቡ ዋጋ ማሳደግ ይቻላል። ስኳር ድንችን ለህፃናት በሚዘጋጁ የአትክልት ሾርባ ውስጥ በመጨመር ጣዕሙንና ጥቅሞቹን መጨመር ይችላሉ። የተፈጨ ስኳር ድንች ከፓንኬክ ሊጥ ጋር በማቀላቀል ጣፋጭና ጤናማ ቁርስ ወይም መክሰስ ማዘጋጀት ይቻላል። ጠቃሚ ምክሮች፣ ልጆ ለየትኛውም አዲስ ምግብ አለርጂ ካለበት በጥንቃቄ ይጀምሩ። ይህ ቪዲዮ ከወደዳችሁት ላይክ አድርጉ። ሐሳብ ወይም ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ይህንን ጠቃሚ መረጃ ለሌሎች ጓደኞቻችሁ እና ቤተሰቦቻችሁ እንዲደርስ ሼር አድርጉት። እንዲሁም ቻናላችን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። ሰላም ቆዩ።